የሳውዲ ምህረት አዋጅ ሲመጣ በአእምሯችን ብዙ ነገር አስበናል። የናፈቁ አይኖች እንደሚገናኙ ውጭ ወጠን እንደፈለግን እንደምንሆን፣ መንጃ ፈቃድ አወጣን፣ ሾፌር እንደምንሆን ኢቨን ከአረቤ ሁሉን እስከምንወጣ ድረስ አእምሯችን ያላስበው ነገር አልነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴናችሁን? አልሐምዱሊላህ በጣም ሰላም ነኝ። በያላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ላልደረሳቸው ይደርስ ማለት ነው። እንግዲህ የሳውዲ ምህረት አዋጅ ሲመጣ ብዙ ነገር ያሰብነው ነገር አለ። እሱም ደግሞ ያው እንደነገርኳችሁ መግቢያ ላይ ኢትዮጵያ ሄደን የናፈቅናቸውን ቤተሰቦች ማየት ከዚያም ደግሞ ከአረብ ቤት ወጥተን የራሳችን የሆነ ቢዝነስ ጀምረን እንደምንሰራ ምናምን ብዙዎች የብዙዎች ሀሳብ ነው እና ብዙዎች እንዳሰቡት እንደጠበቁት አልሆነላቸውም። አሁን ላይ ይህን ቪዲዮ እንዲሰራ የተገደድኩበት ምክንያት ምንድን ነው? ገና ለማድረግ ሀሳብ ላይ ያላችሁ እና ያላደረጋችሁ ልጆች፣ ማለትም ኢቃማ ያለወጣችሁ ተናዞ ያላደረጋችሁ ሰዎች ለእናንተ ይጠቅማል ብዬ ስላሰብኩ ነው። ብዙ እህቶች ሲያለቃቅሱ ቲክታክ ላይም፣ በተለያየ ሶሻል ሚዲያ እያየሁ ነው። ማለትም አሰሪዎቻቸውን ላይ ሲሰሩበት የኖሩበት ቤት ላይ ተናዞ ሊያደርጉ እና ልክ ተናዙ ልክ ካረጉ በኋላ ሁሉ ነገር ከተጠናቀቀ በኋላ ኢጃዛ ማውጣት አይቻልም። እንደፈለግሽ መሆናቸው በብራቸው ሁሉ ያደረጉ ልጆች እናውቃለሁ ማለት ነው። በብራቸው አሰርተው ከዛ በኋላ እንደፈለግሽ መሆናቸው የተባሉ ልጆች እናውቃለሁ። ይህ ምረታዎች ከመጣ ወር እራሱ አልሞላውም። በዚህ ወር ውስጥ እንግዲህ የተፈጠረውን ነገር ነው የምነግራችሁ። አንዷ ደግሞ ምን አለሽ መሰላችሁ? ተናዙላ አርጌ ከጨረስኩ በኋላ ልክ ኢጃዛ ሊሄድ ነው ብላቸው፣ የምን ጃዛ ነው እንደሁም ሻንጣ ሸንጣ ይቅለሽ፣ ከዚህ በኋላ ጃዛ የለም፣ ምንም የለም። አይካሸግግ ኤርፖርቶ ስጀ ነው ማሳፈረሽ አለችኝ፣ አለችው። ሌላኛዋም እንደዚሁ ጃዛ መሄድ እፈልጋለሁ ስትል የጃዛ የሚባል ነገር የለም ስትባል አስጠፉኝ ብላ ተናገረችው። ብዙ ቦቶች ወላሂ፣ እኔ ከአንድ ሁለት ሶስት ጊዜ አስጠፉኝ የሚል ቪዲዮ ስላየሁ ነው። ያ ማለት ኮንትራቱ ነው ሳይሆን አሁን አዲስ ተናዙላ አድርገው ኢቃማ ተሰርቶላቸው መጥፋት ፈልገው ነው። ምክንያቱም የነበሩባቸው ሰዎች ተቀይረውባቸዋል። በስማቸው መሆናቸውን ሲያረጋግጡ ብዙ ነገር ተቀይሯል። በዛ ምክንያት ማለት ነው እና አዲስ ላይ አላደረጋችሁ ልታደርጉ ያሰባችሁ ሲሆን ሲሆን በውጭ ካገኛችሁ በየአመቱ የሆነ ነገር እየከፈላችሁ ብታደርጉት የተሻለ ነው። ሰውየ ጋር ባትነካኩና ባትነጋገሩ ማለት ነው። ካጣችሁም ደግሞ የራሳችሁ የሆነ ውድ ሊኖራችሁ ይገባል ከሰዎቻችሁ ጋር እንደዚህ እንደዚህ መሄድ ይፈልጋሉ እንደዚህ እንደዚህ መሆን ይፈልጋሉ ምናምን ትችላላችሁ። በነገራችን ላይ ማሳፈር መብት የላቸውም። አሁን አዲሱ ኢቃማ የተሰራው እናሳፍራችኋለን ምናምን ብሏችሁ የማሳፈር መብት የላቸውም። ራሳችሁ በመዋፈቅ በፈቃደኝነታችሁ ተስማምታችሁ እንጂ መሳፈር ከፈለጋችሁ ትኬት አሁን እንደውም ሲጀመር በአሁን ይሄን አመት ምናምን አካባቢ በፊት ትኬት የሚቆርጠው ከፊል ነበረ እና አሁን ላይ ራሱ ባለቃ መካከል ቆርጦ መሄድ እንደሚችል አውቃለሁኝ። እና እናንተ ማሳፈር አይችሉም፣ እንዳያስፈራሯችሁ በዚህ ተልካሻ ነገር ማለት ነው። ሲቀጥል ደግሞ ወደ ዋናው አጀንዳዬ መልክቴ ስመጣ ጠለቤት እያላችሁ ነፃነት አማረን የተሻለ ብር አማረን በሚል ተልካሻ ምክንያት የተሻለ ሕይወት እየኖራችሁ ማለትም ጥሩ ስራ እየሰራችሁ እያለ ወጠጠፍ አስጠፉን ብላችሁ እንዲሁም ደግሞ በማህበር ተደራጅታችሁም ቢሆን ይቻል ብዙ የጠፉቶችን አውቃለሁና በዛ ምክንያት ጠፋችሁም፣ በል አጠፋፋችሁ ለኸይር ነው፣ አልሐምዱሊላህ ይሄ ነገር መጥቷል። ግን አሁን ደግሞ ቃማት ተሰራላችሁ። በኋላ ደግሞ ሰዎች ተጎሳተሩብን እንዲያሉብን እንዲያሉብን እንጠፋለን የምትሉ ሰዎች ይሀባ ይቢ ሰባት ሞት ማለት ይሄ ነው። አንድ የጠፋችሁ የቃማ ተሰራላችሁ፣ ደግሞ እንጠፋለን እያላችሁ የምታስቡ ከስድስት ወር በኋላ አዋጁ ሲያልቅ የሚመጣው ነገር አይታወቅም። ስለዚህ ደግሞ ጥንቃቄ ያስፈልገዋል። ታገሱም። ከሀገራችን የወጣ ነው የተሻለ ሕይወት የደላን የተሞላቀቅ ነው ልንኖር ሳይሆን ለተሻለ ነገር ዛሬን ዝቅ ብለን ልንሰራ ነው። እና ባንረሳ እና ባንዘነጋ የተሻለ ነው። እንደ እናት ቤት እኮ እንደፈለሽ ተኝተሽ፣ እንደፈለሽ የምትነሽበት አይነት ቤት አይመጣም። እና ብዙ ጊዜ የመጣንበትን ዓላማም የመጣንበትንም በፊት የነበርንበትንም የምንረሳው አይነት ነገር አለና እንደ ሰዎች እንሆን ሳይሆን በቃ ከአንቺ በታች አሉትን እያየሽ ስንት ምግብ አጠው እያለቀሱ ቁን ትራፊክ ተቀምጧል እንጨርሳለን ብለው ስንት እየተደበደቡ ስንት ቁመው የሚውሉበት እግራቸው እያበቷል፣ እነሱ እነሱን እያሰብሽ ተቀምጭ። ለተለወጠችብሽ ደግሞ እስካሁን ፍሬ ሁነሽ ስትሰሪባት የነበር ሰትዮ ዛሬ የምትለወጥብሽ በስማ ስላረገች የትማት የድን ብላ ስላሰበችው እንጂ ክፋት ኑሮት ነው ብዬ እኔ በራሴ በግሌ አላምንም ማለት ነው። ይሄ የራሴ ሀሳብ ነው። ነገር ግን ቆም ብላችሁ አስቡ። ብጠፉ ክሳራ ገንዘብ ከፍላችሁ አሰርታችሁ እንደገና ደግሞ አሁን ተፍትሽ ይመጣል። አሁን ከሀጅ በኋላ ይሄ አዋጁ ሲያልቅ ተፍትሽ ይመጣል። ምክንያቱም ይሄ አዋጅ የመጣው ሁሉንም ህጋዊ ለማድረግ ስለሆነ ህገወጡ ወጡ ይወጣል ማለት ነው። እና እዚህ ጋር ቆም ብላችሁ ብታስቡ የተሻለ ነው። ያላደረጋችሁ ልጆችም ደግሞ ተረጋግታችሁ ወስናችሁ ከፊል ፈልጋችሁ ካገኛችሁ፣ በውጭ ካላገኛችሁ ደግሞ ያላችሁባቸውን ሰዎች ውል መያዝ አለባችሁ። ስምምነት መፍጠር አለባችሁ። እነሱ በነገራችን ላይ ስምምነታቸውን አያፈርሱም። ሊያኮርፉ፣ ሊቆጡ፣ ሊቀየሩ ምናምን ይችላሉ እንጂ ቃላችሁን ያከብራሉ። ፖሊሲ ይፈራሉ፣ ህግ ይፈራሉ። እና ውል ነገር ቃል ነገር ቢኖራችሁ የተሻለ ነው። ዝም ብላችሁ አዋጅ ስለወጣ ብቻ የቀሙ መያዝ ብቻ ስለፈለጋችሁ ዘው ብላችሁ ባትገቡ እና ባዳ ባዳ ነው። ዞሮ ቢሆንም ግን ብዙ ዓመት አውቀት አለው እና ከፊል የብትን የተሻለ ህይወት ኖረኛ ብለሽ የምታረጉው ፍጥነት ነገር ጥሩ አይመጣም። ስድስት ወር ነው። የስድስት ወር ደግሞ ረጅም ጊዜ ነው። ቀላል ጊዜ የሚባል ነገር አይደለም። በጣም ሰፊ ሰዓት ነው እና ተረጋግታችሁ ካገኛችሁ በውጭ ካላገኛችሁ ግን ሰዎቻችሁ ጋር በስምምነት በውል እንዳይቀይሩባችሁ ስራችሁን እንዳታጡ ማለት ነው። አድጋችሁ ስራችሁን ስሩ

የግድ ሱቅ ይሄድኩኝ ካልተዝናናሁ ጓደኞቼ ጋር እንደዚህ እንደዚህ እንደዚህ ካልሆነ በስተቀር እኔ ክፋት አለው ብዬ በራሴ አላስብም። ከኮንትራት ጠፋችሁ ደግሞ ኢቃማ አሰረታችሁ ደግሞ ከኢቃማም አስጠፉን፣ ወላሂ ይሄ የሞት ሞት ነው። ሌላ ምንም ነገር የሉም፣ መርገምት ነው ሲጀመረ በዘራችሁ ሃይ ድረስ እንዲሄድን ነገር እና ኸይር ነገር ይግጠማችሁ። ክፋት አለው ብዬ ስላላመንኩበት ቪዲዮ የሰራሁት እንዲሁም ደግሞ ልታሰሩ ያሰባችሁትም ጥንቃቄ እንድታደርጉ ፈልጌ ነው። ያው የተናገርኩት ነገር የሚያስቀይም ነገር ካለ አፎወር። ለማንኛውም ለቤቴም አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አዳዲስ እህቶች አሉ፣ መረጃ የሚፈልጉ ምንም ነገር የማያውቁና፣ ለእነሱ እንዲደርሳቸው ላይክ ስታደርጉ ዩቱብ በራሱ ሸር ያደርግላችኋል እና ላይክ በማድረግ ቪዲዮን ጀምራችሁ ስለተመቻችሁ ደግሞ ሰብስክራይብ አድርጋችሁ አባል ሆኑ ማለት ነው። እና ጥንቃቄ አድርጉ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ሁኑልኝ። ባይ